ሜላ የምትባይ ልጅ ግን ማለት ነው፣ ልጁን ደባብሰሽ ደባብሰሽ ያልሆነ ቦታ እየነካካሽ ልጁን ሌላ ነገር ውስጥ እንዲገባ ነው የምትገፋፊ። እንኳን ደባብሰሹ ከታች ያለው የአብርሽ ንብረት እንዲሁም ኔ እያሰቃየው ነው። በዚህ አጋጣሚ የአብርሽ ጓደኞች ማለት ነው፣ ምን አይነት ልጆች ናችሁ ግን? የእውነት ሩታና አብርሽ አንድ ላይ እንዲሆኑ የማይፈልጉ ናቸው እነዚህ እነ ብሩክ የሚባሉ ልጆች። የሚያመጡት ነገር ሁሉ ወንድ ልጅ የሚፈትን በፕራንክ ሰበብ የሚፈትን ነገር ነው ይዘው የሚመጡት። የእውነቴን ነው ምላችሁ እና። አላማቸው ምንድን ነው? ደግሞ አብርሽን ብትሆን እዚህ ጉዳይ ውስጥ አለህበት፣ የእውነት አለህበት። ቁልፉን ኬት አግኝተሽ ነው መኪና ውስጥ አስቀምጬ እንደዚህ ሆኝ የራስን በእጅ የሰጠ ሄርሜላ፣ ለእኛ ድራማ ትሰራላችሁ እናንተ ግን እርስ በርስ እዛው አንድ ላይ ናችሁ። አንተና ሄርሜላ ራሱ አይታወቅም፣ አንድ ላይ ሆን የምታርዱት አብርሽና ሄርሜላ ተመካክራችሁ እየሰራችሁ። ቁልፉ ማሰጠሽ፣ ቁልፉ መኪና ውስጥ ነበር የምትለው ነገር አብርሽ አይጠመኝም። በዚህ አጋጣሚ ያው ሄርሜላ እሳት እየጫረች ነው አንተ ላይ። ምክንያቱም ከላይ ከታች ትዳብሰዋለች፣ ትስማዋለች። የማትነካካው ቦታ እኮ የለም። ቤተሰቦች የሆነ በዚህ ልክ መለጣጠፍ ምንድን ነው ሄርሜላ? እንዴ ልጁ ባለትዳር ነው። መቼ ነው የምትፋችው? ነገሩ ባለቤቱ ራሱ የሚያስከብረው ራሱ ባለቤቱ ነው ይላል ያገሬ ሰውና እሱም ፈልጎት ነው ይህን ነገር እያደረገ ያለው አሁን አሁን ሲገባኝ አብርሽ ራሱ ከሄርሜላ ጋ እንደዚህ መላላጥ መለጣጠፍ፣ በፕራንክ ሰበብ የሆነ እሷንም እንደ ሴትነት የሚፈትን እሱንም እንደ ወንድነቱ የሚፈትን ስራ የሚሰራው ይህ በፕራንክ ሰበብ እስከነ ጓደኞቹ ጨምሮ የሚሰሩት ቪዲዮ ራሱን ፈልጎት ነው። ለእኛ እኮ ነው የሚያስመስሉት እንጂ እሱም ያውቀዋል። መኪና ውስጥ አድጌ ቁልፉ ምናምን ተመካክረው እዛው ይሰሩና ራሳቸውን የሚፈትን ይሰሩና ኦዲዬንሱ ምን አለ ብለው የእኛን የልብ ትርታ ለማዳመጥ እኮ ነው። የእኛን የልብ ትርታ ለማዳመጥ ያስመስላሉ ድራማቸውን እዛው በዛው እየሰሩ ማለት ነው እንጂ አብርሽና ሄርሜላ ራሱ እኔ አንድ ሩም ውስጥ ይሆናል የሚያደርጉት ምን ይታወቃል? ቤተሰቦች የእውነቴን ነው የምላችሁና እንዴት እንደሰለችው። አሁንማ ሄርሜላ ሄርሜላና አብርሽ በጣም ያስጠላችሁት ሚዲያው ሊያስጠላችሁ ሚዲያው ሊያሰለቻችሁ ስልችት ነው ያላችሁን። ስልችት ስልችት። የእውነት እኔም አስጠልተውኛል። ሄርሜላ በተለይ እንደ ሴት እየሆነች አይደለችም። የሆነ አክቷ ባለትዳር እንዴት በዚህ ልክ ይሳማል? ባለትዳርም በዚህ ልክ ከላይ እስከታች መደባበስ፣ ሌላ ችግር እስከሚፈጠር ድረስ ወንድነቱን መፈተን፣ በዚህ ልክ ሴትን ለምንድን ነው ማሰደብ የፈለግሹ? ሄርሜላ እኛም አሁን የመዳም ቅመሞች ከአንቺ ጋር ተቆጥረን ሴት እንባላለን እዛው ራሴ ይሽንቻይ እንጂ እዛው ራሳችሁ ድራማችሁን ስሩ እኛ ላይ ድራማችሁን አትስሩ በጣም ይደብራል የእውነቴን ነው የምላችሁ እና ይህንን አሁን እናንተ ድራማ ፕራንክ እያላችሁ የምሰሩትን ቪዲዮ ወጣቱ ምን እንዲማርበት ነው አብርሽ ሚስት ህዝ ምን እንድትለው ፕራንክ ነው ብላ እንድታልፍ ነው በዚህ ልክ መስመር የዘለለ ጋጥ ወጥነት ላህ ላይ ትለጥፋለች ትዳብሳለች ታሻሻለች የቀራት እኮ የታችኛውን ብቻ መንካት ነው። ሄርሜላ የእውነት ቤተሰቦች ይቅርታ አድርጉልኝና የታችኛውን መንካት ብቻ ነው የቀራት። ማትነካው ማዳብሰው ማስመው ቦታ የለም። እና ሩታ ይሄን እንዴት እያየች ነው? ልቧ ላይ ቅርታ የሚከፈተው የእውነት እኔ እንዳውም ሩታን ብሆን አብርሽ ቢቀርባት ነው የሚሻለው። ወን ሚስቱን አስከብር፣ ወን ራሱን አስከብር። ልፍስፍስ ያለ የእውነት ልፍስፍስ ያለ በዚህ የአባወራነቱን ሚዛን ያወረደ ሰው ቢኖር ሚዲያ ላይ አብርሽ ነው። በዚህ የሚገኝ የዩቱብ ገንዘብ ቢቀርስ፣ አንተን የሚከተሉ እኮ በአንተ እድሜ ውስጥ ያለ ወጣት ነው አብርሽ። ለወጣቱ ምንድን ነው ዝሙትን? ነው የምታስተላልፉት በፕራንክ ሰበብ ምንድን ነው የምታስተላልፉት? ነገስ፣ የአንተ ልጅ ተወልዶ አድጎ ሚዲያ ዘው ነገር አይጠፋም። የአንተ ልጅ ነገ ተወልዶ ያደገው አንተ ፕራንክ እያልክ ዛሬ የምትንቀውን ቪዲዮ ማየቱ እንደማይቀር ማመን አለብ። ምን አለ እንደ አንዳንዶች አሁን አሉ ብዙ ፌመሶች ዩቱበሮች ትዳራቸውን በጥሩ ሁኔታ የሚያስኬዱ ዩቱባቸውንም በደንብ የሚያስኬዱ ከዩቱቡ በላይ ደግሞ ትዳራቸውን አጥብቀው አክብረው ያዙ። አብርሽ ግን በጣም የሌለ ተበላሽቷል። የእውነት በጣም በዚህ ልክ መንዘላዘል፣ በዚህ ልክ ጋጥ ወጥ አይነት ስራ። ሄርሜላ እንደ ሴት ሴትነቷን ያረከሰች ሴት በትኖር ሚዲያ ላይ ሄርሜላ ናት። እኔ ለወጣቱ ምን እንደሚያስተምሩን እንጃ። ስንትም ስንት የሚተላለፍ ነገር እያለ ይሄን ያህል ሰው ተሸክሞ ይሄን ያህል ኦዲንስ ወደ 300 ወደ 400 ኦዲንስ ተሸክሞ በዚህ ልክ የወረደ ቪዲዮ መፖሰት በጣም ያሳፍራል። ፈተናን ነው ያልፋል፣ ያልፍም። አረ እባክሽ ለመካከራችሁ እዛው ሰርተሽ አብርሽ ፈተና እያሻሽሽው ምናምን ፈተና አለፈ አደለ? ያውም ወንድ ልጅ እሳትና ጭድ አንድ ቦታ ተገናኝቶ ያንችን ፈተና አብርሽ አለፍ አደለ? እሱም እኮ ተመካክሮን የሰራው የምፕራን ቁልፉን ኬት አገኘች? መኪና ውስጥ አድጌ ነበር። እኛ ላይ ጥባጥቤ ለመጫወት ትፈልጋላችሁ? ብቻኛ አሩታዬ ሰላም ትሆንብን እናንተ የራሳችሁ ጉዳይ። ለሚዲያው በጣም አስጠልታችኋል፣ አንገሽግሻችኋል። ቤተሰቦቼ እንግዲህ ያለው ነገር ነው።